ሀገር ከነብዝሃ ታሪኳና ማንነቷ ዛሬን ተሻግራ ከነገ ክብሯ ዙፋን ላይ በክብር እንድትደላደል የዜጎች የሀገር ፍቅር የገዘፈ ሚና አለው። በሀገርና ሰንደቅ ፍቅር በተቃኘ መስዋዕትነት በመክፈል ሀገርን በከፍታ ማማ ላይ ማስቀመጥ በእርግጥም ተቀዳሚ ተግባር ስለመሆኑ የበርካቶች ጠንካራ እምነት ነው። ያልተገዛች ሀገር ነችና በራሷ በህዝቦቿና በአርበኝነቷ የተሻለ ማህበረሰብ ስለነበራት ያልተገዛች ሀገር ነችና፣ ይሄ አንዱ የሀገር ፍቅር ስላለ ነው። የሀገራቸውን ፍቅር ባይኖራቸው ኖሮ እኛን ዛሬ ኢትዮጵያ ትልቅ ሀገር ትልቅ ህዝብ ያላት ሀገር ይሆናል ብሎ ማሰብ አይቻልም። እኔ እንደ ግለሰብ እንደ ሱሌማን የሀገር ፍቅር ስሜት እ የሚገልጸው መጀመሪያ አንድ በአንደኝነት ማመን ነው። በህብረ ብሔራዊነት ማመን ነው። ያሉን ብሔር ብሔረሰቦች አንድ መሆኑን እና ለዚህ አገር የቆመች መሆኑ ምሰሶ መሆኑን ማመን ነው። ሁለተኛ ደግሞ እኔ ማምነው ለሀገሬ እስከ ምስዋትነት ድረስ ራሴን አዘጋጃለሁ። ተጠየቁ ያም ሆኖ ግን ሀገርን አብዝቶ የመውደድ ሂደት መገለጫው እንደ ነባራዊ ሁኔታዎች ትርጉሙ ቢለያይም በዜጎች የጋራ መግባባትና ፍቅርን ለመገንባት መሰረት በሆኑ በብዙ ሃይማኖት፣ ታሪክና ቋንቋ ማሳደግና በጋራ መግባባቱን ለሀገር ማስቀጠል ሲባል በሚከፈል መስዋዕትነትም እንደሚገለጽ ባለሙያዎች ያነሳሉ። ብዙ ጊዜ ሀገራችን ብለን ስናወራ መሬቱን ብቻ ማለታችን አይደለም፣ ህዝባችንም ማለት ነው። ስለዚህ የሀገር ፍቅር ማለት ህዝብን ማክበር፣ ህዝብን በቅንነት ማገልገል፣ በታማኝነት ማገልገል ያለንበትን ኃላፊነት በአግባቡ ተወጥተን ህዝቦችን ክብራቸውን ጠብቀን ዜጎችን አገልግለን እነዛን ዜጎች አስደስተን ወደ ቤታቸው እንዲመለሱ ማድረግ ይህን ሁሉ ያጠቃለላል። ሀገር ፍቅር ሲባል ይህ ብቻ ሳይሆን የሀገርን ሉዓላዊነት ማስከበርና ለሀገር ልዕልና አብሮ ተባብሮ አባቶቻችን ወላጆቻችን አያት ቅማቶቻችን ሲያደርጉት እንደነበረው ያንን ማስከበር ያስፈልጋል። የጎደላትን በመተባበር የሀሳብ ልዩነት ቢኖር የሃይማኖት ልዩነት ቢኖር የብሔር ልዩነት ቢኖር እነዚህን ልዩነቶችን እንደ ጠንካራ ጎን በመጠቀም በአንድ ላይ በመተባበር ሀገር የምትፈልገውን ጉዳይ መስራት ያስፈልጋል። ኢቲቪ ዳግ ወቅታዊ ዝግጅት ሀገር ፍቅርና ክብር በሚሉት መሰረታዊ ጽንሰ ሀሳቦች ዙሪያ ከባለሙያዎች ጋር ሰፋ ያለ ቆይታ አድርጓል። በተለይ እንደ ሀገር ለበጎነት ልንጠቀምባቸው የሚገቡ ሃይማኖት ታሪክና ባህልን የመሳሰሉት ማህበረሰባዊ እሴቶችን ያለ ልዩነትና ለጠላት መግቢያ በር ከማድረግ መቆጠብ ይገባል የሚለው ጽንሰ ሀሳብ በውይይቱ መድረኩ በስፋት ተዳስሷል። ከግል ጥቅም የሀገርን ጥቅም ማስቀደም ማለት ነው። የሌሎች ችግር የራሳችን ችግር፣ የሌሎች ደስታ የራሳችን ደስታ አድርገን ማሰብ ስንጀምር የዛን ጊዜ ህብረ ምንድነው ህብረ ብሔራዊ አንድነታችን እየተጠናከረ ይመጣል። ይሄ ሲጠፋ ግን በአንጻሩ ምን ይከሰታል ያልከኝ እንደው ህዝቦች ማንነታቸውን መካድ ይጀምራሉ። የአንድ ሀገር ዜጋ መሆናቸውን ይረሱና የእርስ በርስ ግጭት ይፈጠራል። እኔ ልብላ፣ እኔ ልብላ፣ እንደ ሕፃን፣ እንደ ዶሮ ጫጩት እርስ በርስ መናከስ ይጀምራል። ያ እንዳይሆን ሀገር ላይ ያሉ ዜጎች በሙሉ እንደ ሀገር የአንድ ሀገር ልጆች ናቸው። ያ መንፈስ ነው መሰማራት ያለበት፣ ያ መንፈስ ነው መምጣት ያለበት። የግልና የቡድን ፍላጎት አለ፣ እሱን ወደ ጎን ትተን የጋራ የሆነችውን ኢትዮጵያዊነትን ማስቀደም ነው እና የምትስበው የምትተነፍሰውም አየር ኢትዮጵያዊነት መሆን አለበት። እና እኛ እንደ ኪነ ጥበብ ሙያ ሙያተኞች የሀገርን ክብር ዓለም አቀፍ ታላላቅ መድረኮች ላይ የኢትዮጵያን ባንዲራ ከፍ በክብር ከፍ ለማድረግ እንደመነሻ እንደመነሻ የራሳችን ብለን የወሰድነው ሀሳብ ነበር። እና ምንድን ነው የጋራ ጠላት አለ። ያ የጋራ ጠላት ራስ ወዳድነት ነው። ስለዚህ ማንም ሰው ቅድም እንዳልኩ የግልም የቡድንም ፍላጎት ቢኖረው እሱን ወደ ጎን ትቶ የጋራ የሆነችውን ኢትዮጵያን በማስቀደም በስራ መገለጥ አለበት። ኢትዮጵያ የሁሉም ኢትዮጵያዊ የጋራ ደሴት እንደመሆኗ ለስኬቷም በጋራ ኃላፊነት መንቀሳቀስ እንደሚገባም ተጠቁሟል።